በዚህ ቪዲዮ እንግዲህ ሳይነስን ለማከም የሚረዱ አምስት ተፈጥሯዊ መንገዶችን የምነግራቸውናል በተለይ ሳይነስ ስላለባቸው ሰዎችና ለምትቸገሩ ሰዎች ይሄ እጅግ በጣም ጥሩ መፍትሄ ነው። ወደ ህክምና ሳትሄዱ በቤት ውስጥ በማዘጋጀት መከላከል የምትችሉባቸው ናቸው ማለት ነው። የመጀመሪያው እንግዲህ ቀይ ጥሬ ሚጥሚጣ ቀይ ጥሬ ሚጥሚጣ ነው። ቃጠሉን መቋቋም እስከተቻለ ድረስ ሳይነስን ለማከም ወደር የማይገኝለት ተፈጥሯዊ መድኃኒት ነው። አፍንጫን በፍጥነት በማጽዳት ውስጥ ላይ ያለን እብጠትን በማጥፋት እፎይታን በእጅጉ ይሰጣል ማለት ነው። እንግዲህ ያው ማቃጠል ይኖራል፣ ግን ማቃጠሉን እስከተቋቋማቸው ድረስ እጅግ በጣም አሪፍ ነው። ሌላው እርድ ነው። እርድ በውስጡ ከርክሚን የሚባል እብጠትን የመለብለብ ስሜትን የሚከላከል ንጥረ ነገር አለው። ንጥረ ነገሩ የሰውነት የበሽታ መከላከል አቅምን ከፍ በማድረግ 500 ሚሊግራም የእርድ ዱቄትን በውሃ በጥብጦ ወይም ደግሞ በማዋሃድ በእንክበል መልክ ደግሞ በቀን ሁለት ጊዜ መውሰድ እጅግ በጣም ፍቱን መድኃኒት ነው። ሌላው ለሳይነስ ነጭ ሽንኩርት ነው። ነጭ ሽንኩርት በብዛት መመገብ እጅግ በጣም ብዙ የጤና ጥቅሞች እንዳሉት ይታወቃል። በውስጡ አሊሰን የሚባል ንጥረ ነገር አለው። ይህ ንጥረ ነገር እንደ ቫይረስ፣ እንደ ባክቴሪያ፣ ፈንገስ የመከላከል ኃይል አለው። ለሳይነስም ኢንፌክሽን ፍቱን መድኃኒት ነው ማለት ነው። በቀን ውስጥ ከሁለት እስከ ሶስት ራስ ፍሬ ነጭ ሽንኩርት በማንኛውም አይነት መንገድ መመገብ ከፍተኛ ውጤት ያስገኛል ማለት ነው። ሶስት ራስ ሲባል ግን ሙሉ ሙሉ ሳይሆን ሶስት ፍሬዎቹን ብቻ ማለት ነው። ሌላው ቀረፋ ነው። ቀረፋ በውስጡ ጎጂ የሆኑ የሳይነስን የሚከላከሉ ባክቴሪያዎችን የሚገድል ኬሚካል ስላለው ከግማሽ የሻሂ ማንኪያ እስከ አንድ የሻሂ ማንኪያ ከወለላ ማር ጋር በመቀላቀል በአንድ ብርጭቆ ለብ ያለ ውሃ መጠጣት ፍቱን መድኃኒት ነው። ሌላው ዝንጅብል ነው። እንግዲህ ዝንጅብል በውስጡ የአፍንጫ ፈሳሽ መለብለብ፣ እብጠትን የሚከላከል ኬሚካል በውስጡ ይገኛል። ከዚህም በተጨማሪ እንግዲህ የሰውነት የበሽታ የመከላከል አቅም ስለሚጨምር የሳይነንስን በሽታ ለመከላከል በእጅጉ ይረዳን ማለት ነው። ሌላው የዝንጅብል ሻሂ ነው። የዝንጅብል ሻሂ ከሎሚ ጭማቂ ጋር ቀላቅሎ መጠቀም ለሳይነንስ እጅግ በጣም አሪፍ ነው ማለት ነው። ልትጠቀሙት ይገባን ማለት ነው። እንግዲህ የተወደዳችሁና የተከበራችሁ የቻናል ቤተሰቦች ለዛሬ ብታዳምጡት ያልኩት በተለይ ሳይነንስን በቤት ውስጥ እንዴት ማከም ይቻላል የሚለው ይህን ይመስል ነበር። ነገ ተመሳሳይ ቪዲዮ እስከምለቅላችሁ ድረስ ይህን አካውንቱን ፎሎ እያደረጋችሁ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ ማለት ነው። ጆሲ ነበርኩ። መልካም ምሽት።